ፖርኖግራፊ ያየችው በአራት ዓመቷ ነው። ያውም ያሳየቻት ትልቅ ሴት ልጅ ናት። በአራት ዓመት በጣም ብዙ መከራዎችን ስለደረሰባት እህት ይሆናል። ቢስሚላህ አልሐምዱሊላህ፣ ሰላቱ ወሰላም አላ ረሱሊላህ ዋላ አሊሂ ወሶሕቢሂ ወመን ዋላ። የተከበራችሁ ወንድሞችና እህቶች አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ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 የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ትጠይቃለሁ። ዛሬ የምናገርበት ርዕስ ሀያሁለት ነው። አይቲንክ ካልተሳሳትኩ እንደዛ የምትባለ እህት ማን ያዘዋል የተባለው ግለሰብ የዩቱብ ቻናል ላይ ያደረገችው ቃለ መጠይቅ ወይም ኢንተርቪውን ተመልክቼው ነበር። በጣም ሴንስ የማይሰጡ ነገራቶችን ተናግራለች። እንዲሁም ደግሞ ሆን ተብሎ እስልምናን ለመንካት የተደረጉ ጥረቶች አሉ። እነዛ ነገራቶች ዲቴል ገብቼ የማሳያችሁ ይሆናል። ይህን ቪዲዮ በክፍል አንድ በክፍል ሁለት የምከፋፍለው ይሆናል። ፓርት ዋን ላይ የምንዳስሰው ይቺ እህታችን ልጅነቷ እንዴት ነው ያሳለፈችው፣ ከዛ በኋላ በልጅነቷ ምን ምን ደረሰባት። የደረሰባትን ነገር ሴንስ የሚሰጥ ነገር ነው፣ ሪል ትክክለኛ ነገር ነው ወይስ አይደለኝ የሚለው እናንተ የመታወቅ ይሆናል። ፍርዶ ማለት ነው። ቪዲዮ ላቀረበላችሁ የመጀመሪያ ቪዲዮ ማን ያዘዋል የተሰኘው ግለሰብ ጋር ከመቅረቡ አስቀድሞ በራሷ የዩትብ ቻናል መሌ ከተባለ አንድ ፌዴራል ነበረ። አሁን ፌዴራል ይሆን አይሆን አላውቅም። ከእሱ ጋር ያደረገችው ኢንተርቪው ነበረ። እንመልከተው፣ ይህን ኢንተርቪው ማለት ነው። ሀውለት ማ ነው ሀውለት። እንግዲህ የተወለደችው ደሴ ከተማ ነው፣ ነገር ግን በልጅነት ወደ አዲስ አበባ በመምጣት ያደኩት አዲስ አበባ ነው ማለት ነው። እሺ፣ ሀውለት አዲስ አበባ ስታድጊ ልጅነትሽ እንደት ነበር? ልጅነት ደስ ይላል ማለት መስጅድ ውስጥ ነው የኔ ልጅነት በአጠቃላይ ያለው እና ሁሉ ነገር የተሳሰረው መስጅድ ውስጥ ነበረ። ቤቴን የማውቀው ለመተኛት ብቻ ነው እንጂ ውሎይም እሽቴም መስጂድ ውስጥ ነበረ። ትምህርት በማይኖርበት ጊዜ ያው ጧት እንግዲህ እንደሰማችሁት እቺ እህታችን የተወለደችው ደሴት ሲሆን በልጅነቷ ግን አዲስ አበባ እንደመጣች ከዛ በኋላ አሪፍ የህፃንነት ጊዜ እንዳሳለፈች በዚህ ቪዲዮ ላይ ትናገራለች። ነገር ግን አዲስ አበባ አላደገችም። ይህን ያልኩበት ምክንያት ክፍል ሁለት ላይ የምዳስሳችሁ ይሆናል። ሶስት ዓመት አዲስ አበባ የተቀመጠ ሰው አዲስ አበባ ኖረ እንጂ አደጋ ይባላል። በስምንት አመቷ ተመልሳ ደሴ ገብታለች። ያን ነገር ዝርዝር ሁኔታዎች ወደ ውስጥ ስገባ ጊዜ የማሳያቸው ይሆናል። ነገር ግን ማን ያዘዋል ኢንተርቪው ላይ እንዲህ ብላ ነበር። አባቷና እናቷ ከተጣሉ በኋላ ይጣላል። ገና የአራት ዓመት የሶስት ዓመት ህፃን እያለች እናቷ ልጇን ሐወልት ይዛን ወደ አዲስ አበባ ትመጣለች ስትመጣ ጊዜ የእናቷ ያክስት ዘመድ ወይም ደግሞ ጓደኛ ቤት ታርፋለች። ይቺ ያረፈችበት ቤት የተለያዩ ህፃናቶችን ከተለያዩ ቦታዎችን ሰብስባ ታሳድጋለች። በዚህ ሁኔታ ላይ የነበሩ ሰዎች ይቺ የአት አመት ህፃን ሴት ልጅ ሚያሳዝን በደል ደረሰባት። ነገር ግን የሐውልት እናት በጣም በሚገርመ ሁኔታ የሀብታም ልጅ ናት። ነገር ግን ይህን ሁሉም መከራ ስትበላ ጊዜ ቤተሰቦቿ ዞር ብለው አላዩትም። ኢማጅን፣ ጥያቄ ምልክት ውስጥ። ነገር ግን እቺ ህጻን ልጅ ገና አራት ዓመት እያለች ምን ምን ደረሰባት ስንል የመጀመሪያውን እንስማ። ታዲያ ለአንድ ነገር ተጋለጥኩ፣ ለወንዶች ፍላጎት በአምስት ዓመትሽ በአራት ዓመቴ እሷ ከወጣች ኦልሬዲ በኋላ በአራት ዓመቴ ወንዶች ሁሉ ወደ እኔ ማተኮር ጀመሩ። ሃው አላቅም ወንዶችን ሊስብ የሚችል አካል አለኝ ብዬ አላስብም ምክንያቱም ገና ልጅ ነኝ ወንዶችን ሊያማለል የሚችል ቃላት እናገራለሁ ብዬ ላስብ አልችልም ምክንያቱም በትክክል የማወራበትም ኤጅ ላይ አይደለሁ አራት አመት በዛ ልክ አፈተ ከሰዎች ጋር ኮሚኒኬት አታደርግበትም ሁኔታዎች እየተቀየሩ መጡ ልጆቹ ምንድን ናቸው እዚ ያሉት የቤት ልጆች ናቸው ተከራዮች ናቸው ዘመድ ናቸው ምንድን ናቸው ገና በአራት አመቷ ገላዋን የወንዶች መጠቀሚያ ሆነ ማለት ወይም ደግሞ ጾታዊ ትንኮሳ ይደርስባት ነበር። ይህ ብቻ አይደለም። ገና በአራት አመቷ በአራት አመት እኔ የማውቃቸው በርካታ ሰዎች አሉ ጡት ራሱ የሚጠቡ በአራት አመታቸው። በጣም በርካታ ሰዎች ማለት ነው። በአራት አመታችሁ ያደረጋችሁትን ነገር መለስ ብላችሁ አስቡ። የምታስታውሱት ነገር የለም። ነገር ግን የአራት ዓመት ህፃን ልጅ ገና ጡትን ያልታወችን ሴት ልጅ እዚህ ልክ ወንድ ልጅ እንዴት ይህን ሊያደርግ ቻለ? አስቀድሜ ባሳየዋቸው ኢንተርቪው ላይ ደግሞ ህፃንነቷ አሪፍ እንዳሳለፈች ትናገራለች። እዚህ ጋር ደግሞ ገላዋ የወንዶች መጠቀሚያ እንደነበረ እንደገና ደግሞ በልጅነቷ ገና በአራት ዓመት በአምስት ዓመት ላይ ፖርኖግራፊ የፖርኖ ቪዲዮ ሴት ልጅ ለዛው ሴት ልጅ እንድትመለከት ታረጋት ነበር። እንስ ጾታ ያለችና ምናምን ነው። ማየት አልፈልግም። ችግር አለ። ታሳይኛለች። ሴት ልጅ ምታሳይሽ ሴት ናት። አራት ዓመቴ ነው ይሄ ነገር እየቀጠለ አምስት ዓመቴ መጣ። አምስት ዓመቴ ላይ የተለወጠ ነገር የለም። ጋራጅ አለ ግቢ ውስጥ አንዱ ደግሞ በጣም ክራ እንግዲህ እዚህ ጋር እንደተመለከታችሁት ትልቅ ሴት ናት። ገና ለአራት ዓመት ህፃን ለአምስት ዓመት ህፃን ልጅ ፖርኖ እንድታይ አደረገቻት። በእርግጠኝነት እድሜች ዝም ብዬ ስገምተው ሀያ አራት ወይም ሀያ ሶስት እሆኛለች። በዛ እድሜ ፖርኖ ለማግኘት ቪዲዮዎችን ምን ያክል እንትን ነበር። ስልክ ነው አየሁኝ አልሽ ሲዲና ካሴት ኢቨን ሜሞሪ የሌለበት ዘመን ላይ ነበርን። አሁንም ጥያቄ ምልክት ሴንስ አይሰጠኝ ያልኳቸው ለዚህ ነው። ሁለተኛ ደግሞ ለምን ፐርፐዝ ነው ሴት ልጅን ቪዲዮ፣ እንዲህ አይነትን ቆሻሻ የሆነ ቪዲዮን እንድታይ የምታደርግሽ? ለምን? ምንድን ነው ፐርፐዝ? አላማ ምንድን ነው? እና ደግሞ ህፃን ሆነች ገና የአራት ዓመት ህፃን ሆነች። ለምንድን ነው የምታየው? ከዛስ ይህን ነገር ብቻ አይደለም ይች ህፃን ልጅ ሀውልት በአራት ዓመቷ እዚህ ጾታዊ ትንኮሳ ሲደርስባት ጊዜን ምን ትሆን ነበር? ታስታውክ ነበር፣ በማታ ትዞር ነበር ዝም ብላ፣ በጣም ብዙ በሽታዎችን ነበረባት። ገና የአራት ዓመት ህፃን ሆና ማለት ነው። የአራት ዓመት ህፃን እንዴት ይህ ሁሉም ሊቋቋም እንደቻለ በኋላ የምነግራችሁ ይሆናል፣ ምክንያቷን ስለምታስቀምጥ ማለት ነው። እንስማት ደረጃ ነው ማስመልሰው። ግን በጨጓራዋ የታመመችው ተባልኩ። በዛ እድሜ የጨጓራ በሽተኛ ሲሆን በዛ ልክ ራሴን ስስት ስወርቅ ማንም የተረዳኝ የለም። እነሱ ስ ምን ይላሉ፣ እማ ሮጣ ትመጣለች፣ ታሳክመኛለች። እኔሄ ነው ብዬ አልናገረውም። ለሊት ለሊት ተነስቼ እሄዳለሁ። ገብቶሃል አይደለ? በጣም ጭንቀቱ ከመብዛቱና ከዛ ቤት የመውጣት ፍላጎቴ ለሊት ስተኛ በሩ ክፍት ከሆነ ከፍቼ ነው የምወጣው። ከዛስ በቃ እወጣለሁ ስሞክር የውጭ በር እምቢ ካለ ጧት የምገኘው እንትን ላይ ተኝቼ ነው፣ በር ስር ተኝቼ ነው። ወይም ደግሞ በሮ አስታወቅ ነበር። በምታስታውክበት ጊዜ ሰዎች ሲጠይቁ ምናምን ነገር ነው ጨጓሯ ነው የታመመችው ትባል ነበር። ኢማን እሺ፣ ከዛስ? ከዛ በኋላ በጊዜ ሂደት ደግሞ በጣም በሚገርም ሁኔታ አራት ሴቶች ጾታዊ ትንኮሳ እንደሚደርስባት ትልልቅ ወንዶች እዛ መኖሪያ ቤት ያሉ ወንዶችን ይቺ ህፃን ልጅ የአራት አመት ህፃን ልጅን ገላዋን መጠቀሚያ እንዳረጉት ሴቶች ያዩ ማና ያልኩ፣ ወንዶች አላልኩን? ሴቶች። እነሱ ማትከራሱ፣ ወንዶቹ? አዎ። አንዱ እንደሚያደርገኝ እንዴት አወቁ? አዩ፣ ሁኔታዎችን ተረዱ። እሺ፣ ከዛ ምን አሉኝ? አዩኝና ጥቃት ላይደርስብ ሲል ጩህ አሉኝ። አልኳቸው፣ አስበው ያ ሁሉ ሴት ናቸው። ጥቃት ሲያደርስብሽ ጩህ ያሉ። ምንም ያህል ብጮህ እንደማይደርሱልኝ አውቃለሁ። ምክንያቱም ማን ከማን ጋር ምን ግንኙነት እንዳለው አውቃለሁ። ሰዎች እኔን እረሱኝ፣ እኔ ግን አረሰኋቸው። ቤት ውስጥ በአካባቢው የሚፈጠረውን ዲቴል ነገር እኔ አውቃለሁ። ምክንያቱም ኦብዘርቭ አደርጋለሁ። ሰውነቴ አለርት ላይ ነው። ገብቶሃል አይደል? ሴቶች እንዳወቁ የሚደርስባትን ነገር እንዳወቁ ሲደርስባት ደግሞ መጮህ እንዳለባት ተናገሩ። ባላ የሆነባችሁ የአራት ዓመት ሕፃን ሴት ልጅ፣ ለዛም ማለት ነው። ሴት ልጅ ያለው ያቃል። ሴት ልጅ እህት ያለው እናት ያለው ያቃል። እና የአራት ዓመት ሕፃን ልጅ ሆና ለዛው ደግሞ ሴት ልጆች አራት ሆነው አይተው ከዛ በኋላ ጩኺ። ሪሊ እውነታችሁ ነው? ምን ሆነው ሴንስ የሚሰጣችሁ እስቲ ነገር። እዛስ የሚፈጠሩ ነገራቶች ዲቴል አውቅ ነበር አለች በአራት ዓመት የምድር ሰዎች የሚፈጠሩ አካባቢያችሁ አካባቢያችሁ ያለው ነገር ዲቴል ታውቃላችሁ ሴንስ አይሰጥም ስለዚህ ስክሪፕት ነው ሴንስ አይሰጥም የሆነ እውነታ ሊኖረው ይችላል አብዛኛው ግን ውሸት ላይ ተሞርኩዘው ነው ይህን ነገር እየተናገሩ ያለ በጣም የሚገርመው ደግሞ ሴቶቹ ይህን ጥቃት ከሚፈጸምባት ወንድ ጋር አሪፍ የሆነ ግንኙነት የላቸውም ስለዚህ ከሌላቸው ደግሞ ማለት ነው መናገር አልነበረባቸው ለምንድን ነው ያልተናገሩት? ኮንፈርት አይሰጣቸውም ነበር አለች። ስለዚህ ጥሩ አጋጣሚ ነበረ እኮ ኮንፈርት ማይሰጣቸው ከሆነ ቤቱ፣ የአንቺን ጥቃት የአራት ዓመት ህፃን ልጅ ጥቃትን መቃወም ነበረባቸው። ነገር ግን ይህን አላደረጉም። የሚያሳዝነው ግን ለሁለተኛ ጊዜ እነዚህ ሴቶች ከመጋረጃ ተደብቀው ያዩኝ ነበር ይህን ጥቃት ሲፈጸምብኝ አለች። እንስ ማለት ከዛ የሆነ ምን ታክፍል ምናምን እየነካኝ ምናምን ነበረ። ሴቶቹ በመስኮት በንትን እያዩ ነው ተከልለው፣ እስከ ጮፍ ምናምን አይነት ነገር ምንም እንደማያደርጉ አቃል ነው አየኋቸው። የሆነ ምክንያት ፈልጊ የሆነ ቤት ውስጥ የሆነ ድምፅ ምናምን ሲፈጠር ሩጫ መለትኩት፣ ግን ምንም አላደረጉኝ፣ መረሱኝ። እነሱ ከነሱ ጋር ኮኔክሽን ነበራቸው፣ የሆነ ግንኙነት ነበራቸው ሴቶቹ ራሱ። የፍቅር ግንኙነት ምናምን ሳይሆን እንዴት ነው ሁሉም በራሱ ጉዳይ ላይ ያለ ሰው ነው። ለአንተ ኬር አይሰጥህም። እዛ ቤት ውስጥ መኖሩ መኖሩ ኮንፈርት የሚሰጠው ያን ያህል ሰው የለም። ስለዚህ አንተ ምንም ሆን እንዴትም ሆን ግድ አይሰጠውም። ደግሞ ህግ የሚበዛበት ቤት ነው። ይህ እንደሰማችሁት ነው። ትልቅ ወንድ ነው። ገላዋ መጠቀሚያ ያደረገውን ወንድ ልጅ ይህን ነገር ሲፈጽም ጊዜ ሴቶቹ አራት ሴቶቹ ከመጋረጃ እንዲህ ተደብቀው ያዩ ነበር አለች። እንዴት ትልቅ ወንዶ ሳያቸው፣ አንቺ ህፃንዋ ገና የአራት ዓመት ጨቅላለች እንዴ? ሸበነገራችን ላይ ልጅ አትባይም እኮ ህፃን ነው። ኢቭን እኮ በሙሉ አይናችን እራሱ ማየት የምንሳሰለት እድሜ ክልል ላይ ነው ያለሽ። ከዛስ ያዩኝ ነበር ተደብቀው። ይሄ ሁሉም ነገር ሲደረጉ፣ ሴቶቹ አውሬ ናቸው ወይስ ምንድን ናቸው? ምንም ለምን መንገድ ላይ አይጣሉም ምን ግን በጣም የገረመኝ የሁሉም ስቃይ የሁሉም መከራ አስቡት፣ በልጅነቷ ፖርኖ እንድታይ ተደረገች። በአራት አመቷ ገና በአራት በአምስት አመቷ በአራት አመቷ ገላዋ የወንድ ልጅ መጠቀሚያ ተደረገች። በአራት አመቷ ታስታውክ ነበር፣ እንዲሁም ማታ ማታ ለሊት ለሊት በር ከፍታ ትወጣ ነበር፣ ታለቅስ ነበር ምናምን ነገር ነገር ግን ለእናቷ አትናገርም ነበር። ለምን ሲባል እንስማት ይሄን ነገር ሲንስሰጣቸዋል እስቲ ይሄ ቦታው ላይ የሁሉ ጥቃት እየፈጠ እየደረሰብኝ ከዛ ቦታ መውጣት አልፈልግም። ምክንያቱም ከዛ ቦታ መውጣት ቀላል አይደለም። ከዛ ቦታ መውጣት ማለት እናቴን ሌላ የሆነ ችግር ውስጥ መክተት ነው። ከዛ ቦታ ላምልጥ ማለት ሌላ አዲስ ችግር ውስጥ መግባት ነው። ስለዚህ አንድ ነገር ተማርኩኝ። በችግር ውስጥ ነው መጋፈጥ አለመሮጥን ችግሩ እንደጎዳኝ እያወቅሁት መሮጥ በሚገባኝ ሰዓት እራሱ መሮጥ እንዳልችል አደረገኝ። እየተጎዳው መሄድ እያለብኝ እንዳልሄድ አደረገኝ። ምክንያቱም እዛው ቆይኋ መናገር አልችልም። ምንም አይነት ችግር ቢደርስብኝ ራሴ ጋር ማስቀረትን ለሰዎች ምንም ያህል ብናገር አይረዱትም። ብናገር ብቻ ሳይሆን የሚደርስብኝንም አይተው የደረሱልኝ ሰዎች የሉ ይህ ሁሉም ችግር ሲፈጠርባት ጊዜ ይህ ሁሉም ነገር ለእናቷ ከተናገረች እናቷን ችግር ውስጥ ትከታለች የአራት ዓመት ህፃን ባላህ ይሆንባችሁ ለወላጅ ያስባል የአራት ዓመት ህፃን ነው ያለችው እንዴ እቤት የበሉትን ነገር ሄደው እኮ ለጎረቤት ይናገራሉ በአስር በሰባት ዓመታቸው አይደለም እንዴ ይህ እኮ የምናቀው ነገር ነው ወይስ የእኛ ተፈጥሮ ሌላ ሆኖ እኔ የአስራ አንድ ዓመት ህፃን አስፈላጊ ከሆነ አምጥቼ ልጠይቅ እችላለሁ ቤታቸው ላይ የተደረገ የበላቸው ነገር ትናገራለች። እንዳትናገር ብትባል ራሱ ማለት ነው። ከዛ እንዴት ልታስብቻለች እንደዛ። ከዛ በኋላ ህይወትን በዚህ ሁኔታ ላይ ሆና የተሻለ ህይወትን እስከማግኘት መጋፈጥ አለብኝ ብዬ ወሰንኩኝ አለ እንዲህ። የአራት ዓመት ህፃን እንዴት ነው ይህ ሁሉም ነገር ቻሌንጆች ሊያልፍ ይችላል? እኔ አሁን ብጠይቁኝ እንዲህ አይነትን በደል እየደረሰብኝ በዚህ ድሜ ራሱ ወላ አልችልም እናገራለሁ። አንን ሰው ኮ ክሊር የሆነ ነገር ነው የሆነ ሴንስ የሚሰጥ ነገር መሆን አለበት። የማይሰጡ ነገራቶችን ስታወሩ እኛ ብለን መስማት የለብንም። እንጠይቃለን። ይህን ነገር ያነሳውበት ምክንያት ምንድን ነው? መጀመሪያ ላይ የተናገራቸውን ንግግሮች ራሱ ሴንስ እንደማይሰጡ ከተናገርኩኝ በኋላ ከዛ በኋላ ከአዲስ አበባ እንዴት እንደሄደች እናቷ ከሳት፣ ከአዲስ አበባ ወደ ደሴ ከሳት ይማችን ከዛ ጥያቄዎች እናነሳለን፣ ፓርትቱ ላይ ማለት ነው ከውስታቶች ጋር የነበራትን ቀረቤታ በተመለከተ ማለት ነው። እና ደግሞ ከድሮ ቪዲዮዎቿ ጋር ደግሞ እያያያዝን የምናነሳቸው ሀሳቦች አሉ። እንግዲህ በተጨማሪ ደግሞ ለእናቷ ደግሞ እንዲህ ታስብ ነበር፣ እንመልከት። አልችልም። መኪና ስር ተደብቄ ያለቅሳለሁ። ምን ሆና ነው ምን ሆነች ነው ስባል፣ እንዲህ አደረጉኝ ማለት አልችልም። አባቴ ናፍቆ ይኖራለሁ። ምክንያቱም ያንን እንዳላደርግ ያደረገኝ ምክንያት ምንድን ነው? ያስፈራራኛል እናትሽ ይህን ነገር ካወቀች ተጠያቂ የምታደርገው አንቺ ነው፣ ትጠላሻለች። እኔ ደግሞ እናቴ እንድጠላኝ አልፈልግም። የእውነት አንድ ህፃን አስፈራርታችሁት እንዲህ እንዲህ ነገር አትበል ብትሉት የአራት ዓመት ህፃን የአራት ዓመት እኮ አንዳንዴ በደንብ ራሱ እኮ ማውራት የማይችሉ ናቸው። ወላሂ አይወሩም እኮ በደንብ እንዲህ ወጣ። ትንሽዬ ናቸው፣ የአራት ዓመት ህፃን ከዛስ ለእናትሽ ከተናገርሽ እናትሽ እንድጠላ አረጋታት። እንደዛ ብሎኛል ብላችሁ ነው የምትናገሩት? የአራት ዓመት ህፃን ሆናችሁ እንዴት በአራት ዓመት ህፃን ይህ ሁሉም በደል ሲደርስባት፣ ፖርኖ ስታይ፣ ገላዋን መጠቀሚያ ሲያደርጉ ስታስታውቅ፣ መከራ ሲደርስባት፣ ይህ ሁሉም ሲደርስባት ጊዜ ለእናቷ የማትናገረው እናቷ ግን በጣም የሚገርመው ሴኩሪቲ ትሰራ ነበር ሴኩሪቲ ካራቴ ምናምን ነገር ትችል ነበር። እኔ አይደለኝ አልኩት። እራሱ አንስማት ይላትሽ። አዎ በጣም ጎበዝ ናት ያኔ አዎ። አሁን ያው የግ ተደባደቡ መጨረሻ ላይ በጩቤ ምናምን ወጋት። ሊበቀል አትፈልጎ ማለት ነው እንጂ ካራቴ ምናምን ትችላለች ይላትሽ። አዎ በጣም ጎበዝ ናት ያኔ አዎ። አሁን ያው የጊዜ ሂደት እንግዲህ እንደተመለከታችሁት ካራቴ ናት፣ ካራቴ ትችላለች፣ ሴኩሪቲ ነው የምትሰራው ነገራቶችን ዲፔንድ ማድረግ ትችላለች። እናቷን ማለት ወደዚህ በጣም በዲቴል እገባላችኋለሁ። በጣም ዲቴል ማለት ነው። ገና 46 ደቂቃ ነው የሰማሁት ኢንተርቪው። በ46 ደቂቃ ያገኘኋቸው ውሸቶች ናቸው። በ46 ደቂቃ ማለት ነው። አስቀድሞ ባሳየኋችሁ መሌ ከተባለ አንድ ወንድ ጋር ኢንተርቪው ስትደረግ ጊዜ ያለችው ነገር ነበረ። ምንድነው ሕፃንነቷ አሪፍ እንዳሳለፈች ደሴ ተወልዳ አዲስ አበባ እንዳደረገች ተናገረች። ነገር ግን በስምንት ዓመቷ እናትና አባቷ ድጋሚ ታርቀው እንደሄደች ትናገራለች። ከዛ እዛ ኮምቦልቻ ከአጎቷ ጋር እንዳሳለፈች ትናገራለች። ፓርቶቶ ላይ በደንብ የሚዳስ ሰው ይሆናል። ሴንስ የማይሰጡ ነገራቶች አሉ። ግን የሆነ ነገሩ እንዳይንዛዛ ለዛሬ አጠር አድርጌ ይህን ካቀረብኩላችሁ በክፍል ሁለት ግን በጣም ኢምፖርታንት የሚባሉ ነገራቶችን አቀርባለሁ። ሳቀርብ ግን ኢንተርቪው ላይ ተሞርኩጂ ኢንተርቪው ላይ ተሞርኩጂ የማይሆኑ ሴንስ የማይሰጡ ነገራቶች አሉ። እንዲሁም ደግሞ መረጃ መቅረብ የነበረበት ቦታ ላይ በሚያሳዝን ሁኔታ እስልምናን ለመንካት የተካሄደበት ቦታዎች አሉ። የእውነት ይህን ነገር ከደረሰብሽ ለምንድነው? ሚዲያ ላይ ወጣሽ ማብራት የፈለግሽ ፊመስነት ፈልገሽ ነው ወይስ ምንድነው? አቅራቢያሽ ላሉ መስጊዶች ለምን እንደማትናገሪ አቅራቢያ ላሉ ወንድሞችሽ ለሙስሊም ወንድሞችሽ ለምን አልተናገርሽ? ጥያቄ ምልክት ውስጥ ነው። ምክንያቱም መስጊድ ሄደሽ ከተናገርሽ ይህን ነገር ያደረሱብሽ ሰዎች ካሉ ወንድሞችሽ የተሻለ ነገር ህይወት ላይ እንድትኖር ያደርጉሻል። ኢቭን እኔ ብታዋርኝ ራሱ በተቻለኝ አቅም ለአንቺ የተለያዩ ነገራቶችን እንዲደረግልሽ ማድረግ ይችላል። ለምንድ ነው ካፊር ጋር ሄደች ይህን ነገር ማድረግ ፈለግሽ? ካርፓዞ ሌላ ሰላው ነው። ኮሜንትን መመልከት ትችላላችሁ፣ ቲክቶክ ላይ የተለያዩ ቦታዎች። ስለዚህ ስለዚህ ይቺ እህታችን ሴንስ የማይሰጡ ማይሰጡ ነገራቶችን ተናግራለች። የተናገራቻቸው ንግግሮች ደግሞ አንጥቻለሁ ባራት የአራት አመት ህፃን ልጅ ይህ ሁሉ መከራ እየደረሰበት ከዛ በኋላ ሴቶች አይተው ዝም የሚሉ ከሆነ ሁለት ደግሞ ለእናቷን የምታስብ ከሆነ የአራት ዓመት ህፃን ሳትሆን የአርባ ዓመት ሴት ናት ር ነው የምናገር ሲቀጥል ደግሞ ከልጁ ጋር የተናገርሽው ንግግር አለ ያን ነገር ላይ ተሞርኩዘን ደግሞ የራሳችን አንደርሳኒ መውሰድ እንችላለን ሁለት ደግሞ የምትናገሪበት አነጋገር አነጋገሩ ይህ ሁሉ መከራ ያለፈ ሰው አይመስልም ለምን ይህን ማድረግ እንደፈለሽ አይገባኝ ሶስተኛ ይህን ዩቱብ ላይ የሚቀርቡ ሰዎች ከዚህ በፊት ፈቲ የምትባል እህታችን አይትን ፈቲ ካልተሳሳትኩኝ ማለት ነው የዛሬ ዓመት ነው ምናምን አካባቢ ማን ያዘዋል ዩቱብ ቻናል ላይ ቀርባ ነበር። እንደምትመለከት ከቀረበች በኋላ የመጀመሪያ ባሏ የአባቷ እኩያ እንደሆነች ተናገረች። ከዛ ደግሞ ሁለተኛ ደግሞ በጣም ጫት ቃሚ ሱሳም እንደሆነ ተናገረች። ሶስተኛ ባሏ ደግሞ እንደሚደበድባት ተናገረች። እንግዲህ በወንዶች በጣም በደል ደርሶባታል፣ አይደለም? እቺ እህት በወንዶች በደል የደረሰባትን ሴት እንዴት ነው ከወንዶች ትርቃለች። ከወንዶች ጋር ያላትን መስተጋብር በጣም ጥንቁቅ ነው፣ አይደለም የሆነው። በተመሳሳይ በሴት በርካታ የሆነ በደል የደረሰበትን ወንድ ሴቶችን ማየት እራሱ አይፈልግም ማን መቅረብ እንዳለበት ያውቃል። ነገር ግን እቺ እህታችን ወደ ዘጠኝ የሚሆኑ ቅራችኋለሁ ብላ ዩቲዩብ ላይ ስትጃጃል አይቻታል። ፌመስነት ነው ይህን ነገር እንዲምታረጉት ወይ ስለምንድን ነው በመነጋ ደግሞ ዩቲዩብ ከፈተች። ይህ ሐውልት የምትባል እህት ማለት ነው። ፈቲም እንደዛ ነው ያደረገችው። የሆነ እውነታ የላችሁም እያልኩኝ አይደለም። ኢቭን እውነታ ቢኖራችሁ ራሱ መናገር ያለባችሁ ለማን ነው? ሃይቅ ብዙ ስህተቶችን ተመልክቻለሁ። ለምሳሌ ሃይማኖቷን እንድትቀይር ተደርጋ ነበር ልትደረግ ነበር። እቺ ሃውልት የተሰኘችው እህታችን ወደተኛው ሃይማኖት እንደሆነ ግን አልተናገረች። ግን ስለ ውስታዞች ስትናገር ግን እንደፈለገች እያወራች ነበር አፏን ሞልታ ማለት ነው። ነገር ግን እዛ አካባቢ የነበሩ ሰዎች ሃይማኖታቸው ዲቴል ለምን አልተናገርሽ? አይ ሌላ ሃይማኖት ነው ብለሽ ብቻ ነው ላሻልሽ። ለማንኛውም ኡስታዞችን በተመለከተ ያነሳቻቸው ሐሳቦች አሉ። እነዛ ሐሳቦች በተመለከተ በሰፊው መረጃዎችን አጠናክሬ የመመጣ ይሆናል እና ደግሞ እቺ እህታችን የምታውቁ ሰዎች ካላችሁ ኢንቦክስ ላይ ብታዋሩኝ፣ ዲቴል የሆነው ኢንፎርሜሽን ካላችሁ ብትነግሩኝ። እንዲሁም ይህን ነገር የእውነት ከደረሰባት እኔ በበኩሌ የተለያዩ ወንድሞችን ጠይቄ የምችለውን እንደማደርግላት በዚሁ አጋጣሚ መናገር ወደር። ነገር ግን ያልደረሰባት ነገር ከሆነ ግን ሆን ተብሎ እስልምና ለማንቋሸሽ ስለሆነ ይህን መደረግ የለበትም። ኢቭን ቢደርስብሽ ራሱ አንቺ ሙስሊም ነሽ፣ እና ደግሞ ወንዶችን አጨብጭም ቪዲዮዎች ላይ እንዳየሁኝ ለእስልምና ትልቅ የሆነ ፍቅር አለች። ይህ ከሆነ ያደረግሻቸው ነገራቶችን ባንቺና ባላህ መካከል የሚቀሩ ነገራቶችን ለምንድን ነው አደባባይ ወታይሽ መናገር የፈለግሽ? ፐርፐዙ ምንድን ነው? ፐርፐዙ ፌመስነት ነው ወይስ ምንድን ነው? የደረሰብሽ ነገር ለወንድሞች ለውስታዞችሽ፣ ለመስጅድ ኢማሞች መናገራችንም ነበር፣ ማስረዳታችንም ነበር። ከዛ በኋላ ከነዚህ ከማን ያዛል ይሸቱ ከተሰኘው ግለሰብ የበለጠ መንፈሳዊም እንዲሁን ደግሞ አካላዊ ጥንካሬ፣ ስጋዊን ጥንካሬ እንዲኖሩሻ ያደርጉሽም ነበር ያደርጉሽ ነበር ሀይቃ ማለት ነው። ለማንኛውም ግን ክፍፍል ሁለት ይዤላችሁ እስከምቀርብ ድረስ ለዛሬ በዚህ እናቁም። ለዛሬ ይህን ካልኳችሁ፣ ሀዛ ወቢላሂ ተውፊቅ ወሰላ ነቢና መሐመድ ወአለ አሊሂ ወሰህቢሂ ወሰለም። ወሰላም አለይኩም ወራህመቱላሂ ወበረካቱህ።